በዚህ ቪዲዮ ሁለተኛ የትራፊክ ምልክት ወይም ትራፊክ ሳይን አይነት የሆነውን ሮድ ማርኪንግ ወይም የመንገድ ላይ መስመሮች ምልክት እናያለን። ሮድ ማርኪንግ ወይም የመንገድ ላይ መስመሮች በመንገድ ላይ የሚሰመሩና ለአሽከርካሪዎች መረጃዎችን የሚሰጡ ናቸው። ይህም የትራፊክ ሁኔታውን ለመቆጣጠር ይረዳል። የመንገድ ላይ መስመሮች ቢጫና ነጭ ሊሆኑ ይችላሉ። የመንገድ ላይ መስመሮች ወይም ሮድ ማርኪንግ በሶስት ክፍሎች ይከፈላሉ። ሬጉላተሪ ሮድ ማርኪንግ፣ ዋርኒንግ ሮድ ማርኪንግ፣ ጋይዳንስ ሮድ ማርኪንግ፤ የሚቆጣጠሩ የመንገድ ላይ መስመሮች፣ የሚያስጠነቅቁ የመንገድ ላይ መስመሮችና መረጃ የሚሰጡ የመንገድ ላይ መስመሮች ተብለው በሶስት ይከፈላሉ። የመጀመሪያውን እ ሬጉላተሪ ወይም የሚቆጣጠሩ የመንገድ ላይ መስመሮች የሚቆጣጠሩ የመንገድ ላይ መስመሮች ለመንገድ ተጠቃሚዎች ምን ማድረግ እንደሚችሉና ምን ማድረግ እንደማይችሉ የሚነገር ነው። አሽከርካሪው የመስመሮቹን ትዕዛዝ መከተል ይኖርበታል፣ አለብለዚያም እንደ ህግ መጣስ ይቆጠራል። ኖ ፓሲንግ ላይን፣ መስመሩን ማለፍ አይቻልም። ይህ በመንገድ ላይ የሚሰመር ሶሊድ ላይን ወይም ያልተቆራረጠ መስመር የሚያሳየው በሁለቱም አቅጣጫ ያሉ አሽከርካሪዎች መስመሩን ማቋረጥ እንደማይችሉ ነው። በአደጋ ጊዜ ወይም ኢመርጀንሲ ኬስ ካልሆነ በቀር በብዛት ባለ ሁለት አቅጣጫ መንገድ ላይ ይገኛል። ስቶፕ ላይን፣ ይህ ያልተቆራረጠ ነጭ መስመር ብዙ ጊዜ በኢንተርሴክሽን ወይም መንገድ መግቢያ ላይ ከስቶፕ ሳይን ጋር ወይም ከትራፊክ መብራት ጋር ወይም ራውንድ አባውት መግቢያ ላይ ይገኛል። አሽከርካሪው ከመግባቱ በፊት ማቆምና መንገዱ ክፍት መሆኑን ካረጋገጠ በኋላ መሄድ ይኖርበታል። ጊቫዌይ ላይን ይህ የተቆራረጠ ነጭ መስመር ብዙ ጊዜ በኢንተርሴክሽን ወይም መንገድ መግቢያ ላይ ከጊቫዌይ ሳይን ጋር ወይም ራውንድ አባውት መግቢያ ላይ ይገኛል። አሽከርካሪው መንገዱ ላይ ላለው ትራፊክ ቅድሚያ መስጠት ይኖርበታል። መንገዱ ክፍት ከሆነ ደግሞ ማለፍ ይችላል። ፔደስትሪያን ክሮሲንግ ላይ አሽከርካሪዎች በዚህ አካባቢ ሲደርሱ ለእግረኛ ቅድሚያ መስጠት አለባቸው። ቦክስ ጃንክሽን በምስሉ ላይ እንደምታዩት በቢጫ ቀለም ዲያጎናል የተሰመሩ መስመሮች ያሉበት ትልቅ ቦክስ ነው። በብዛት በኢንተርሴክሽን ላይ ይገኛል። አሽከርካሪው ኤግዚቱ ክፍት ካልሆነ በቀር ወደ ኢንተርሴክሽኑ መግባት የለበትም። የመብራቱ አረንጓዴ እንኳን ቢበራ ክፍት እስካልሆነ ድረስ ኤግዚቱ ወደ ቦክሱ ጃንክሽኑ መግባት አይኖርበትም። ትራም ላይን ፔደስትሪያን ክሮሲንግ የባቡር ሐዲድ የእግረኛ ማቋረጫ በባቡር ሐዲድ መስመር ላይ በቢጫና በጥቁር መስመር የተሰመረ ከትራፊክ መብራት ጋር አንድ ላይ የሚገኝ ነው። እግረኞች ለማቋረጥ የእግረኛ መብራት እስኪበራ መጠበቅ ይኖርባቸዋል። ዚግዛግ ላይን፣ ዚግዛግ ዞን ላይን ከዳር ና ዳር ቢጫ በመሀል ደግሞ በነጭ ዚግዛግ መስመር የተሰመረ፣ አሽከርካሪዎች እግረኛ ወይም ሳይክሊስት ለማሳለፍ ካልሆነ በቀር ማቆም አይችሉም ወይም ፓርክ ማድረግ አይችሉም። ትራምቦክስ ጃንክሽን ቦታው ባቡር የሚያቋርጥበት ነው። አሽከርካሪዎች ኤግዚቱ ክፍት ካልሆነ በቀር አረንጓዴ መብራት ቢበራ እንኳን ወደ ጃንክሽኑ መግባት አይችሉም። አሁን ሁለተኛ ሮድ ማርኪንግ አይነት የሆነውን ዋርኒንግ ሮድ ማርኪንግ እናያለን። ዋርኒንግ ሮድ ማርኪንግ ለአሽከርካሪዎች ወደ አደገኛ ቦታ መቃረባቸውን ወይም አደጋ ሊያደርሱ የሚችሉ ነገሮች ያሉበት ቦታ ላይ መሆናችንን የሚያስጠነቅቁ ናቸው። የተለያየ አይነት ዋርኒንግ ሮድ ማርኪንግ ወይም የሚያስጠነቅቁ የመንገድ ላይ መስመሮች አሉ። ረምብል ስትሪፕ በመንገድ ላይ በቢጫ መስመር የተሰመሩ አሽከርካሪዎች በሚያልፉ ሰዓት ቫይብሬት በማድረግ ሀዛርድ ቦታዎች ላይ ማለትም ወደ ራውንድ አባውት፣ የእግረኛ ማቋረጫ፣ የትራፊክ መብራት ብርጅ ወይም ስፒድ ብሬከር ጋር እየደረስን መሆናችንን የሚያስጠነቅቁ ናቸው። ስፒድ ሀምፕ አሽከርካሪዎች ስፒድ ሀምፕ ጋር መድረሳቸውን የሚያስጠነቅቅ ነው። አሽከርካሪዎች ፍጥነታቸውን በመቀነስ ክፍት ከሆነ እንዲያቋርጡ የሚያስጠነቅቅ ነው። ትራም ሌቭል ክሮሲንግ የባቡር ማቋረጫ ጋር መድረሳችንን የሚያስጠነቅቁን ናቸው። ሶስተኛው ጋይዳንስ ሮድ ማርኪንግ ወይም መረጃ ሰጪ የመንገድ ላይ መስመሮች ለአሽከርካሪዎች በኢንተርሴክሽን ወይም ራውንድ አባውት የትኛው መስመር መከተል እንዳለባቸው መረጃ የሚሰጡ ናቸው። ላይን ኢን ዘ ሴንተር ኦፍ ዘ ሮድ በመንገድ መሀል የሚሰመሩ መስመሮች መንገዱን በተመሳሳይ አቅጣጫ ወደ ሁለት ወይም ከዛ በላይ በሆኑ መስመሮች ይከፍላሉ። ሶስት አይነት መስመሮች ለአሽከርካሪዎች መረጃ ይሰጣሉ። እነዚህ ሾርት ኢንተርሚተንት ላይን ሾርት ኢንተርሚተንት ላይን ወይም አጫጭር የተቆራረጡ መስመሮች፣ ሎንግ ኢንተርሚቴንት ላይን ወይም ረዥም ረዣጅም የተቆራረጡ መስመሮች፣ ያልተቆራረጡ መስመሮች ወይም ሶሊድ ላይን ወይም ኮንቲኒየስ ሎንግቲዩድናል ላይን አጫጭር የተቆራረጡ መስመሮች ወይም ሾርት ኢንተርሚተንት ላይን። በመንገድ ላይ አጫጭር የተቆራረጡ መስመሮች ካሉ መንገዱ ሳይድ ሮድ ወይም ጃንክሽን ወይም ኤግዚት የለም ማለት ነው። ይህም እንደ ሴቭ ዞን ስለሚቆጠር አሽከርካሪዎች መስመራቸውን መቀየር ኦቨርቴክ ወይም መቅደም ይችላሉ። አስፈላጊውን ነገር ቼክ ካደረጉ በኋላ ማለት ነው። ሎንግ ኢንተርሚቴንት ላይን ረጃጅም የተቆራረጡ መስመሮች በመንገዱ ላይ ረጃጅም የተቆራረጡ መስመሮች ካሉ በመንገዱ ላይ ሳይድ ሮድ፣ ጃንክሽን ኦር ኤግዚት አለ ማለት ነው። ይህም እንደ ፖቴንሽያል ሀዛርድ ዞን ይቆጠራል። አሽከርካሪዎች መስመራቸውን መቀየር ይችላሉ፣ ነገር ግን ከሌላ መንገድ የሚመጣ ተሽከርካሪ ስለሚኖር ጥንቃቄ ማድረግ ይኖርባቸዋል። ኮንቲኒስ ሎንግቲዩዲናል ላይን ወይም ያልተቆራረጠ መስመር ወይም ሶሊድ ላይን ያልተቆራረጠ መስመር በመንገድ ላይ ከርቭ አቅራቢያ፣ ኢንተርሴክሽን፣ ዳገት ላይ ኦር አዘር አደገኛ ቦታዎች ላይ ይኖራል። ይህም ቦታው እንደ አክሹዋል ሀዛርድ ዞን ስለሚቆጠር አሽከርካሪ ኦቨርቴክ ወይም መቅደም ወይም መስመር መቀየር የለበትም ወይም ደግሞ አይችልም ማለት ነው። ኢመርጀንሲ ኬስ ካልሆነ በቃል ብሮከን የሎ ላይን የተቆራረጠ ቢጫ መስመር በባለ ሁለት አቅጣጫ ወይም ባለ አንድ አቅጣጫ መንገድ ላይ ሲገኝ አሽከርካሪዎች በጥንቃቄ ማሽከርከር ይኖርባቸዋል። ግዴታ ከሆነ ደግሞ በጥንቃቄ መቅደም ይችላሉ። ብሮከን ዋይት ላይን የተቆራረጠ ነጭ መስመር በብዛት ዋንዌይ ወይም ባለ አንድ አቅጣጫ መንገድ ላይ ሲገኝ አሽከርካሪዎች በጥንቃቄ መስመራቸውን መቀየር ወይም መቅደም ይችላሉ። ሶሊድ ላይን ሲንግል ኦር ደብል ያልተቆራረጠ መስመር ባለ አንድ ወይም ደግሞ ባለ ሁለት ሊሆን ይችላል። ያልተቆራረጠ መስመር ባለ አንድ ወይም ሁለት በብዛት ሀዛር ደስ ቦታ ላይ ሲገኝ በብዛት አዛርደስ ደስ ቦታ ላይ ሲገኝ ለእይታ አስቸጋሪ የሆኑ ቦታ ላይ ይገኛል። አሽከርካሪው ይህን መስመር ማቋረጥ አይችልም። ደብል የሎ ላይን ሶሊድ ኢን ዋን ሳይድ ኢን ብሮክን ኦን ዛ ዘር፣ ባለ ሁለት ቢጫ መስመር በአንዱ ያልተቆራረጠ፣ በሌላኛው በኩል ደግሞ የተቆራረጠ መስመር አሽከርካሪው በሱ በኩል ያለው መስመር የተቆራረጠ ከሆነ ብቻ ኦቨርቴክ ወይም መቅደም ወይም ማቋረጥ ወይም ደግሞ ከመንገዱ መውጣት ይችላል። ኤጅ ኦፍ ኬሬጅ ወይ ማርኪንግ የመንገድ ዳር መስመሮች አሽከርካሪው በኢመርጀንሲ ጊዜ ብቻ ካልሆነ መጠቀም አይችልም። ትራፊክ ሌን አሮ የትራፊክ መስመር ቀስቶች በመንገዱ መሀል የሚገኝ ሲሆን በመስመሩ ላይ ያለው አሽከርካሪ ወዴት መሄድ እንደሚችል የሚያሳይ ነው። ትራፊክ ሌን ማርኪንግ የትራፊክ መስመሮች። ይህ መስመር ትራፊኩን ለመለያየት ሲጠቅም፣ አሽከርካሪዎች በዚህ መስመር ላይ ማለፍ፣ ፓርክ ማድረግ፣ ማቋረጥ የለባቸውም። ኪፕ ዘ ኢንትራንስ ክሊር ማርኪንግ ይህ በብዛት በቢልዲንግ መግቢያ፣ የትምህርት ቤቶች መግቢያ ወይም ደግሞ የመንገድ ሱቆች ላይ ሊሆን ይችላል። አሽከርካሪዎች በዚህ ቦታ ላይ ማቆም ወይም ፓርክ ማድረግ አይችሉም።